ውይይት ማንም ተወያይ የሌለ ይመስል ይጋጠሙን ይፋለሙን እያሉ ነው። መፋለም ከፈለጉ ደግሞ እናሳያቸዋለን። ምንም የሚከብድ ነገር አይደለም። ይሄ ዲነል ኢስላም ሙግት ሳይሆን ዒልም ነው። ዒልም ከሆነ ደግሞ በስርዓት ቁጭ ብሎ መወያየትን ይፈልጋል። ያንን ደግሞ ከፈለጉና ይሄን ያክል በቃ ሰው አተናል የሚሉ ከሆነ ሰው ጠፍቶ እንዳልሆነና አካሄዱ ትክክል አለመሆኑን ብቻ ስለተገነዘበ ብዙ ሰው ከዚህ ነገር ራሱን እንዳገለለ አሳያለሁ ብዬ ነግሬህ ነበር ወንድሜ ሳላህ፣ ካስታወስክ አላውቅም እኔ ቤት ነበር ለዚያው ያን ነገር ያወራ ነው። የምታስታውስ ከሆነ ሆነ እኔ ቤት ሆነ ቃል ገብቼ ነበር። በጣም ተናድጄ ነበር እዚያን ቀን። ምክንያቱም በቃ ምንም በቃ ማንም ሰው እውቀት የሌለው ይመስል ስለ ኡሱል አንዴ ይነሳል፣ አንዴ ስለ ነሕው ይነሳል፣ አንዴ ስለምን ምን ይነሳል። እውቀት ጠፍቶ አይደለም፣ ዒልም ጠፍቶ አይደለም፣ ማስረጃ ጠፍቶ አይደለም። ግን ስለ ነገ ይታሰባል ከስር ተቀምጦ የሚያዳምጡ ወንድም እህቶች ሹብሃ ከተነዛባቸው፣ ያ የሚነዛውን ሹብሃ አንተ ሰዓት ኖሮ ሙሉ በሙሉ እዚያ ጋ ሰዓትን ላታባክን ትችላለህ። እኔ አሁን ለምሳሌ አላህ ምስክሬ ነው ለሁለት ሳምንት ሶስት ሳምንታት ያክል በጣም ቢዚ ነበርኩኝ። ወላሂ በጣም ቢዚ ነበርኩኝ፣ ምክንያቱም ፈተና ላይ ነን። ያው ከዚህ በፊትም ነገር መሰለኝ ወንድሜ ሳላህ፣ አስተማሪነት አሁን እየሰራ ያለሁት አስተማሪ ነኝ። አስተማሪ ስትሆን ደግሞ ፈተና ሲቀርብ አስበው በጣም ቢዚ ነው የምትሆነው።

እና መሰል ነገሮች በአጠቃላይ ለመረዳት የፈለገ ቪዲዮ እስካሁንም ድረስ ተጭነው ተቀምጠዋል። አሁንም ማለት የምፈልገው ምንድነው፣ ወንድማችን አቡል ቡኻሪ ያለው ነገር ከስር መሰመር አለበት፣ ከስር ይሰመርበት። መጀመሪያም ሰው ጠፍቶ አይደለም፣ በጣም ብዙ ወጣቶች። እኔ በነገራችን ላይ እርግጠኛ ሆኜ የምነግራችሁ ነገር፣ እዚያ ጋር ተቀምጣችሁ የምታዳምጡኝ ወንድሞች፣ አላህ ምስክሬ ነው፣ በእርግጠኝነት ወንድሜ አቡል ቡኻሪ ከኔ በተሻለ መልኩ ይሄን ነገር እንደሚወጣው እርግጠኛ ነኝ፣ ወንድሜ ሙራድም ጭምር አብዛኛው በዳዕዋው ሴክተር ላይ እየሰሩ ያሉ ወንድሞቼ ከኔ በተሻለ መልኩ ይወጡታል ይሄን ነገር። ወላኪን እነሱ ይሄን ነገር ያላደረጉበት ምክንያት ቤት ማስተካከል የሚባል ነገር አለ። ብቻ ብዙ ነገሮች አሉ። ወደ አይሞች ወደ አይማዎች ክታብ ብትመለሱና ብታነቡ በጣም ብዙ ነገሮች አሉ። ራሳችንን መጠንቀቅ ያለብን ደግሞ ስለ ቴክኖሎጂ የሚያቅሰው ደግሞ በተለይ በተለይ ስለ ሶሻል ሚዲያ የሚያቅሰው በደንብ መጠንቀቅ ያለበትና ማየት ያለበትን ብዙ ነጥቦች አሉና ከዚያ አንጻር ነው መልስ ጠፍቶም አይደለም ማስረጃ ጠፍቶም አይደለም። አልሐምዱሊላህ ረቢል አለሚን እናንተም አይታችኋል። ረጅም ጊዜ ነበር ሲወራ የነበረው ሰው ለምንድነው የማይመጣው ምናምን እየተባለ ማለት ነው። ሰው የማይመጣው እዚያ መምጣትን ስላልፈለገ ነው። የዳዕዋው ሴክተር ላይ ያሉ ወንድሞቼ እዚያ መምጣት ስላልፈለጉ ነው። እነሱ ቤት መታችሁ ደግሞ መወያየት የምትፈልጉ ከሆነ ይሄ ወንድሞቼ ፊት ለፊታችሁ ነው ያሉት እየጋበዙ ነው ያሉት መታች መወያየት ትችላላችሁ። እኔ እንደሆንኩኝ እርሜን ላወጣ ነው ይሄኛውን ቪዲዮ የሰራሁት፣ ይሄኛው እንትን ላይቭ ላይ ገብቼ ውይይቱን ያደረግኩት እንጂ ከዚህ በኋላ ሲጀመር ወደ ሪሰርች እየገባሁ ነው የምሰራሁ። ሪሰርች አለብኝ፣ ለወንድም ይስሐቅም ተናግር ያለው ያንን ሪሰርች ከአንድ ሳምንት በፊት መጀመር ነበረብኝ። ልክ ፈተና ነው እንደጨረስኩ። በዚህ ውይይት ምክንያት ነበር ያንን ሪሰርች ትናንሽ ነገሮችን እንትን እያልኩ ያቆየሁት ማለት ነው። ለራሴን ቢዚ ነኝ ከዚህ በኋላ ወላኪን ብዙ ወንድሞች አሉን በዚህ ነገር ላይ መስራት የሚፈልጉም የሚችሉ መማር የሚፈልግም ካለ ከወንድም ከእህቶች ስለ አቂዳ ጉዳይ መማር የሚፈልግ ስለ ዳዕዋ ጉዳይ መማር የሚፈልግ ወንድሞቻችን ሚዲያዎቻቸውን ከፍተው አካውንቶቻቸውን ከፍተው እያስተማሩ ነው ያሉት። መማር የሚፈልግ ሄዶ መማር ይችላል። ያን ያለው ብዙ ሰው ደግሞ ሶሻል ሚዲያ ላይ በጣም ሲያሞግሱኝ እያየሁ ነው። ወላ ሞገሰ አበደን፣ ለእኔ የሚገባኝም አይደለም እንዲህ ከፍ አድርጋችሁ ስለኔ ስታወሩ ልክ ሱናው ውስጥ እንደኔ ያሉ ወጣት የሌለ ማስመሰል ነው የሚመስለው። እውነቱን ለመናገር ግን ወላሂ በአላህ ምዬ ነው የምናገረው፣ ይህን የምጠየቅበት መሐላ ነው። ወላሂ በአላህ ምዬ ነው የምናገረው፣ በጣም ብዙ ወንድሞች ከኔ የሚሻሉ ከኔ በጣም በተሻለ መልኩ በተሻለ ሊቪል መስራት የሚችሉ ዳዕዋው ሴክተር ላይ ብዙ ነገር ማድረግ የሚችሉ ወንድሞች አሉ። ቢ እንደ ሰው አንዳንድ ትናንሽ ሚዛዎች ይኖሩኛል፣ እንደ ተወያይ ማለት ነው። ቢ ዝም ብሎ የማዳመጡ ነገር፣ ጊዜ የመስጠቱ ነገር፣ ያ ነገር ሊኖር ይችላል። እሱ ደግሞ ቀስ ብሎ የሚዳብር ነገር ነው። እንዲሁም ደግሞ ከተጋጣሚ ወይ ደግሞ ከአንተ ጋር የሚወያይ ሰው ጋር ያለው ነገር ላይ ነው ማለት ነው። ስለዚህ ወንድሞች እንደዚህ አደርጋችሁም እንዳታዩት፣ እኔንም ደግሞ ከፍ ከፍ ማድረጓን ተዋት። የሰው ልጅ ልብ ውስጥ የሚፈጠረው ነገር እናንተ አታውቁ። የራሴን ፎቶ ባየሁ ቁጥር የሆነ ሰው ጀግናችን አንበሳችን እንትናችን ሲል፣ ወላሂ የሰው ልጅ ለመሸወድ ሩቅ አይደለም፣ በጣም ቅርብ ነው። በጣም ማለት ነው። ስለዚህ እኔ ደግሞ ቢላሂ ዓለይኩም መሸወድን አልፈልገውም። በጣም ብዙ መንገድ ይቀረኛል። ገና አልጀመርኩም የዳዕዋው መንገድ። ባልጀመርኩት መንገድ ላይ ልክ መንገዱን የጨረስኩ ይመስል አታጨብጭቡ ለማለት ፈልጋለሁ ወንድሞቼም ማለት ነው። እዛ ጋ ያያችሁትና እናንተን ያስደሰታችሁ ነገር ሙዓዛ አይደለም፣ ማስረጃ ነው፣ ደሊል ነው፣ የአላህ ቃል ነው

ስለዚህ ወንድሞች፣ እኛ አህል ሱና ነን። አህል ሱና ደግሞ ማወደ ማድረግን አይደግፉትም፣ ትክክል አይደለም። ስለዚህ ወንድሞቼ፣ ያንን ነው እምላችሁ። ከዚህ በፊትም ደጋግሜ እምለው ነገር አለ። ኡስታዝ ሞዓዝ ኡስታዝ ሞዓዝ አትበሉኝ። ባረካላሁ ፊኩም። ከሰዎች ለሙቃረና ከሆነና ከሆነ ወንድም ጋር ለመጥራት ለምሳሌ ያክል አሁን ከወንድሜ አደም ጋር እኔም መጥራት ፈልጋችሁ ኡስታዝ አደም ካላችሁ ችግር የለውም የዚያኔ

ኡስታዝ የተናገረው ነገር በጣም ደስ ብሎኛል። የእኔም ሀሳብ ነው፣ ምንም ሳልጨምር ሳልቀንስ ኡስታዝ የተናገረው ሀሳብ የእኔ ሀሳብ ነው። ችግር የለም ወንድም በንባባል ደስ ይለኝ። ወንድም መባባል ጥሩ ነው። እኔም ሁሌ ነው ብለው፣ እኔም የምናገራትን ቃል ነው። ኡስታዝ የሚጠቀሙ አንዳንዴ ለመተራረም ይከብዳል። እንዲህ ማዕረግ ሲጨመርልን ባልተገባ መልኩ እኔ በተለይ ሁሌ ነው ብለው። በእርግጥ እኔ እንዲሉኝ አልፈልግም። ሁሌም ነው በነገራችን ላይ የምናገረው። አንዳንዴ ደግሞ ራሱ ሪያ እኔው እንደ ነገር ብዬ ደግሞ ሰጋለሁ ይሄን መናገር በራሱ ማለት ነውና፣ ኡስታዝ የተናገረው ነገር ይሄን ማሳብ ነው። እኔ አንድ ነገር እዚህ ጋር ማለትችሁን የምፈልገው ዛሬ አንድ ነገር አየሁና፣ ከአንድ ኡስታዝ ጋር ከአንተ ጋር ማውራት ፈልጋለሁ አይነት ነገር ብሏል። ይሳቅና እኔ ኡስታዝ ከሱ ጋር እንዲያወራ አልፈቅድም። ይቀርጣ አድርጉልኝና ማለት ነው መርገ ኡስታዞችንም እነግራቸዋለሁ እኔ ሙዓዝ ያላትን በሌላ አማርኛ ነው ምን ልናገር የምችለው ፈሪ ናችሁ ብለው ነው ፈሪ እኔ ባለፈውም ድንገት ነው የገባሁት፣ እነግራቸዋለሁ ከሙዚቃ ተብሎ በተነሳበት ተጨባጭ ማለት ነውና ፈራችሁ ምናምን ዲን እንደዚህ አይደለም። እግር ኳስ ግጥሚያ አይደለም ወይ የስፖርት ግጥሚያ ወይ የሰፈር ድብድብ አይደለም። ፈርታችሁ ነው እንደዚህ ነው እንደዚህ ነው ምናምን ይላሉ። ዲን በማስተማር ነው። አቂዳችን እምነታችን ይሄ ነው። እንደውም ወሚነሱና ተርኩል ሚራ ወልጂዳል ወልሱም አይደለም ይሉት ኢማም አሕመድ ራሒማ ላ ተዓላ ሱል ሱና ላይ ጭቅጭቅ ነትርቅ አይደለም። ዲን ማለት አስሉ መማር ነው ማስተማር ነው። የለም የግድ በቃ እኛ ዕውቀታችን ሞልቶ ፈሷል፣ የሚያናግረን ሰው አተናል ካላችሁ ግን እኔ ኡስታዝ ብሎ ምን ወርጋ አታወራም። በነገራችን ላይ መቼም አታወራም፣ እኔ አልፈቅድልም። ምሳሌ ምን ነገራችሁ፣ አልፈቅድልም። በፈለግከው እኔ ብያለሁ ባለፈው፣ ተገቢ አይደለም ይሄ ሚዲያ ላይ እንዲህ ንግግሮችን እያሳመሩ ሐቅ ባጤልን ሐቅ አድርጎ ማቅረብ ለማቅረብ መሞከር ተገቢ አይደለም። ግን አልኩኝ ግን አይ እውቀታችን ሞልቶ ፈሷል፣ በቃ እንደው ሚነካ ሚነቀንቀን አጣን ካላችሁ ግን እናንተ ከመሻይኮች ጋር ለምታወሩት ከእኛ ጋር ነው የምታወሩት። ችግር የለም ከእኛ ጋር አለን፣ ችግር የለም። እኔ ማለት በዚህ አጋጣሚ አንተ ላታውቃቸው ትችላለህ፣ ሰዎቹን ስም ሜንሽን ላደርግ ነው፣ ግን ይቅርታ አድርጉልኝ። ሳላህ ትፈቅዳለህ? ቤቱ አንተ ስለሆነ ማለት ነው። ኦኬ፣ ችግር የለውም። አብሉሃር፣ እነዚህ ሰዎች የአሻዕራ ናቸው። ደብቀው ነው የተቀመጡት እስከዛሬ ማለት ማለት እምነ በአቂዳ ደረጃ በመንሃጅ ደረጃ ሊያዩ ይችላሉ ወይም ተሰውፍ ነን ይላሉ። ግን ያው ዘመናዊ ሶፊያ ነን ነው የሚሉት። ለምሳሌ እንደ ማን እንደ ኢማን አሶሴሽኑ ላይ ያሉ ሰዎች በጥቅሉ ሰምሃር ተክሌ፣ ማነው ኻሊድ ክብሮ፣ አደም ምናምን እነዚህ ያሉ በቃ ብዙ ናቸው። በቃ በነሱ ስለያሉት እንዳልደርድሯቸው ማለት ነው። ሰሞኑን በጣም እያበዙት ነው መሸይኮችን መናገር ኢትዮጵያ ውስጥ ያሉ ሀጢቦችን እንዳለ እኛ ምን አገባኝ አንተን ቃለላህ ወቃለ ረሱልላህ ብሎ ሲናገር ሰምታችሁታል። በዚህ ልክ ማለት ነው ትልልቅ መሸይኮችን ማዋረድ ምናምን ደረጃ ደርሰዋል። ይህ ሁጥባ እያልክ አርባ ደቂቃ ትለፍልፍብኝን መች ይገባኛል ምናምን በጣም የሚደባብሩ ቃላቶች ሚዲያ ላይ ማለት ነው እና ተውሂድ እንደዚህ ይከፈላል እያላችሁ ህዝቡና አሁን በግልጽ መናገር ጀምሯል። ድሮ መውቂፋቸውን አውቃለሁ። ስርዓት አጥተዋል። በቃ በጣም በአደብ ማለት በነገራችን ላይ ንግግርን ማሳመር እንዲቀስ እያሉ ማውራት አይደለም። ነቢዩን ዓለይሂ ሰላቱ ወሰላም ከመናገር ቁርአንን ከመናገር የበለጠ ስርዓት ማጣት የለም። በነገራችን ላይ ሺህ ብትቅለሰለስ ነቢዩን እየተናገርከ ከሆነ የነቢዩ ስላ ስለም ሐዲስ እየተናገርክ ከሆነ ንግግርህ ተቀባይነት አይኖረውም። እኔ አሁንም የምለው ኡስታዝ እንዳለው ነው። እኛ በክርክር አላምንም። በነገራችን ላይ እኔ አደለም የምከራከርበት፣ በጣም ብዙ ይቀረኛል የእውቀት ዜሮ። ግማሹን ደርሻለሁ ኒስፍ አይደለም፣ ኧረ ተው፣ ሩብ አይደለም፣ የሩብ ከዛም በታች አንድ ስምንተኛ ላይ እንኳን ደርሻለሁ ብዬ ማምን ሰው አይደለም። ግን እናንተ እንዳላችሁት እናንተ የሱና ሰዎች ፈሪ ናቸው ብላችሁ ምታምኑ ከሆነ ተፈበሉ ችግር የለም። ቤት አዘጋጅተን በክብር ሐታ ሞዴሬተር ሰጥተን እናናገራችኋለን፣ ችግር የለም። ደግሞ ትኩረት ነው የምትፈልጉት፣ ለምሳሌ ቴሌግራም መጠቀም ይቻላል፣ ችግር የለም። ይፈልጉ ከሆነ በግድ ግድ ከሆነ እኔ አስለን አላምንበትም፣ እኔ አላምንበትም። እንደዚህ አይነት ንትርክ የመጣ በተናገረ ቁጥር እሱን እናናግር የሚለው ነገር ተገቢ አይደለም። ሐቁን ትበይናለህ። ሹባህ በተነሳ ቁጥር ይሄ ነገር እንደዚህ አይደለም ማለት ታስቀምጣለህ። የተቀበለ ይቀበላል፣ ያልተቀበላል ተቀበለም ነው። ስለዚህ አግባብ አይደለም። እነዚህ ሰዎችን ቤት ማስታወቅ የለብንም። እነዚህን ሰዎች ማዳነቅ የለብንም። በስነ ስርዓት እናንተ በተለይ ሳላህ አሁን የጀመሩት ነገር አለ ንጥጽር ቤት እየገባችሁ እናንተ መናገር እናንተ መናገር መጀመሪያ ጀመሩት። በዚህ ነው የጀመሩት። በነገራችን ላይ ገብተው እነ ኡስታዝ ወሂድን መናገር እነ ሳላህን ሌሎች እየገቡ እነዚህ ማጣጣል ጀመሩ። ሙስሊም አይደሉም ምናም ብለው ነው የጀመሩት። ታስታውሱ ከነበረ ማለት ነው። እናንተ እንደምታስቡት የሚገናኙት ኢስሐቅ ቤት ላይ አይደለም። እኔ በደንብ ነው ማውቃቸው በነገራችን ላ። ርእስ ይዘው ስለ ምን እናውራ ብለው ቁጭ ብለው ሾር አድርገው ይመጣሉ እዚህ ጋር መጥተ ሰላም አለይኩም ደህና መጣ ምናምን ሲል አሁን የገባ ይመስላል። አሁን አለም የገባው የሰውዬ ቀድሞ ርዕስ ይዞ ታይትል ይዞ ከምን እንጀምር ምን እናውራ፣ እንዴት አድርገን እናውራ ብለው ተነጋግረው ነው የሚመጡት። እና እንዴት አድርገን ነው ህዝቡን መያዝ ያለ በተለይ ደግሞ አሁን ባለው ወቅታዊ ምርጫ ያኮረፉ ናቸው። በየትኛውም አይነት መልኩ ያልተሳካላቸው ናቸው። ስለዚህ አሕባሹም አሽዓሪዩም እነዚህም ደግሞ በመናሃጀል ኢኽዋን ላይ ነን ብለው ይሄ የዓቂዳ ጉዳይ ምንም አያጣላንም ብለው የሚያስቡት ከትልቁ መሻይኽ ተነጥለው የወጡት እነዚህ የነሰማህር ተክሌ ቡድን ማለት ነው። ሶስቱ የተለያየ ዓቂዳ ነው ያላቸው፣ ግን አሁን የጠላት የጠላት በሚለው ተሰባስበዋል። ግልጽ ነው፣ ማወቅ ያለው ለጠላት የጠላት እኔም ወዳጅ ነው ብለው ይሄ ቢድዓን የሚያስጠነቅቀው ሽርክ አያስፈልግም የሚለውን የተለየ መልኩ አሁን ላይ ያለው እነሱ እንደሚያስቡት የፈታዋ አምባገነንነት ብለው ብቅ ብለዋል። ይሄ እምነታቸው ነው፣ ማንም ሰው ማወቅ አለበት። በድንገት ያነሱት ሀሳብ ሳያስቡት ከሆነ ቦታ ተሰባስበው ሳይሆን አውርተውና ጨርሰው አቅደውበት ፕላን አድርገውበት እንደ ተቋም ተደራጅተውበት ሙዲሮቻቸውና መምህራኖቻቸው ተራ በተራ እየገቡ አንተ ተናገር እያሉ እያወሩ ነው ያሉት። ስለዚህ ቆይም እኛ አሁንም ምንም የምንለው ነገር የለም አቋማቸው ችግር ጀነት ያስገባናል ያለውን ሰው አንድ ሰው ሊይዝ ይችላል፣ አትከለክለው አላህ የፈለገውን ይመራል የፈለገውን ያጠማል። በግለሰብ ስብዕና ላይ የምንናገረው ነገር የለም። አንድ ሰው ጀነት ያስገባኛል ያልሆነ አቋም ሊይዝ ይችላል።